አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ሄዚድ ፋሚሊ ቤተሰቡ እንዴት ናችሁ? ሰላም ናችሁ? ሆይ ከኔ ጋር ሁሉ ሰላም ነው፣ አልሐምዱሊላህ። ከእናንተ ጋር እንዴት ነው? ስራ ጤንነት፣ ሁሉ ሰላም ነው። ዛሬ ደግሞ ማሳያችሁ የሚሸጥ ቤት ነው ማለት ነው፣ የሚሸጥ ቤት ነው። ይሄው እንደምታዩት ኤል ተሰርቷል። ውሃ ልክ ገና አልታሰረም፣ አዲስ ነው የተሰራው። አዲስ ቢሰራም ደግሞ ያው አሮዬ እንጨት ስለሆነ መሰለኝ ያው በጣም አዲስ ፍልጥ አልሆነም አሮጌ ፍልጥ ስለሆነ ነው መሰለኝ። ቤቱ ደህና ነው ሳየው እና እንዴት ተሰጥቷል ወይቱ ጋ ነው ብትሉኝ በመናሃሪያው ገድሞ በሚያስገደው በእንትኑ በብቅቶ ብቅ የሚያስብለው ምንገር ታላይ ጎን ማለት ነው ነው እና መሀል ከተማ ላይ ነው ያለችው ማለት ነው ቤቲቱ መሀል ከተማ ላይ ነው ያለችው። ይሄን መስላል ቦታዋ ደግሞ ታታይ እዩው ይሄ ነዘ ገርገር የተባሉት እንጨቶች ተመንገዱ ማለት ነው። ተመንገዱ ያው መስመር ዳር ናት። በነገራችን ላይ መስመር ዳር ናት። ገርገር ያለው ነው ይህን እንትኑ ጭቃ የሆነ ዋልካውን ያካትታል። ተወዲህ ደግሞ ያት የግርግሯ ጫፍ ላይ ይህ በዝህ በግርግሩ ጫፍ ብሎ በዝህ በተጋዴ በእንጨት በዝህ ብሎ ላይ ውዛ ኮርና ባህር ዛፋ ላይ ነው የሚገጥመው ማለት ነው። ባህር ዛፋ ነው የሚገጥመው። እና ቤቱ ይህን ይመስላል። ስንት ቆርቆሮ እንዲሆነ አላወቅኩም፣ ወላይ እጠይቃለሁኝ። ይሄን ይመስላል የሚሸጥ ቤት ነው አስተዋውቂ ተብዬ ነው። እና ስንት ክላስ እንዲሆነ ደግሞ እስቲ ስንት ክላስ ነው የሚለውን እዚሁ ሆነን ማየት እንችላለን ማለት ነው። ይ እንደምታዩ ነው በመስኮቱ መቁጠር ትችላላችሁ። ስንት ክላስ እንዲሆነ በመስኮቱ መቁጠር ይቻላል። የበዛ ውስጥ ደግሞ ያ ብቅ ያለው መስኮት የሌለው ውስጥ እቃ ቤት ምናምን ነው የሚሆነው ማለት ነው። እና ይሄን ይመስላል ቤቱ። ቦታው በነገራችን ላይ በጣም መሀል ነው። ማሻአላህ በጣም መሃል ነው፣ መሃል ነው። ስለዚህ በመናኸሪያው አግዲሞ በሚያስከዲው መንገድ መሀል ላይ ማለት ነው። ታታይ ደግሞ ታስቲዲዮሙ በላይ መቸም ታቆታላችሁ ታንተሩ ታሃይ ስኩል በላይ ባለው ወዲያ ቁጥብ የሚያደርገው መንገድ እሱ ዳር ላይ ነው ያለችው ማለት ነው። እና እንደምታዩት ነው። ሞተሩም ባጃጁም እየዘለለበት ነው። መስመር ዳር ነው እንግዲህ ይህን የመሰለ ነው። መግዛት የሚፈልግ ሰው ስልክ ቁጥር አስቀምጣለሁኝ። በዛ በኢሞም በሃስታብም በቴሌግራምም በዲወለም እናሳውቃችኋለን ማለት ነው። ይህን ይመስላል። እና ዋጋው ደግሞ ሴትየቷ ያለችው አንድ ነጥብ ስድስት በእጅ ሰጥተውኛል ከዛ በላይ ጭማሬ አንድ ነጥብ ስምንት ቢሆነኝ ብላለች። ምክንያቱም እዚ ቦታ ላይ ደሞ አንድ የምታስቡን ነገር እንትን ቦታ ብቻ አንድ ነጥብ ታንድ ነጥብ በላይ ነው ማለት ነው። ምክንያቱም መመሪቱ ሳይሆን ድሮ ቦታ ነው። ቆጆ ቦታ ላይ ነው ቦታው ማለት ነው። እና መሀል ላይ ነው ላቸኋለኝ። እና መግዛት የሚፈልግ ስልክ ቁጥር ላይ ናስቀምጣለሁኝ በማንኛውም በዲወልም ሆነ በዋስትአፕም በኢሞም በቴሌግራም አሳውቃችኋለሁ ማለት ነው። ዋጋውን እንግዲህ ያው ነግሬያችኋለሁ 1.6 ሰጥተዋታል ማለት ነው። አንድ 1.8 የሆነኝ እንዲያው ብዬ ነው። ከዛም በታይተ ተከራከረ ደስ ይለኛል፣ እና ገፍቶ የሚመጣ ሰው ይሄን ይመስላልላችኋለሁ። ብቻ ያው መስመር ዳር ነው የሚባለው፣ ይሄው ታችኋላ መስመር ዳር ነው። ይሄ የመናሃሪያው መኪና ቆም ብታቸዋል። በመን ይታያላ። መኪናው አልታየም። መኪናው ማለት ነው። መናሃሪያው ቅርብ ነው። መናሃሪያው ጣገብ ነው ማለት ነው። እና በጣም ቆንጆ ቦታ ላይ ነው። አሁን ላይ እንደዛ ያለው ቦታ ላይ በጣም ውድ ነው። ምክንያቱም ቦታው ብቻ አሁን አንድ ነጥብ ታንድ ነጥብ በላይ የሚጨምራለው ቦታው ዛ አካባቢ ላይ በጣም ውድ ነው ማለት ነው። እና ይህን ይመስላል። ወደ መናሀሪያው እየሄድኩ ነው። መናኸሪያው መግቢያው ይታያቸዋል፣ ቅርባቱ ማለት ነው። የዚህን ያክል ነው መናኸሪያው ጋር የሚራራቀው እና መሀል ነው ላችኋል፣ ውድ ጓደኞች፣ ይህን ይመስላል። ጎረቤቱ ደግሞ ይሄ ነው ላችኋል። እንዲህ ኮንቴነራችሁን ሰርታችሁ መኖር ትችላላችሁ። ይህን ይመስላላችኋል፣ ውድ ጓደኞች። እንግዲህ ባለው ነገር አሳውቃችሁ እንደምታዩት ነው ወደ መናኸሪያው ሰሃድ ማለት ነው። ያው አይታችሁ ነው። መስመር ዳር ነው መናኸሪያ ጣገብ ነው ቤቱ ማለት ይቻላል። ዘመን ተነቃ አልጋ ቤትም ይሆናል። እሺ፣ ሳምታችኋል ምክንያቱም ከትናንት ዴሴ ህጅ ነበርና፣ አልጋ እንዴት እንዴት ተወደዴ ልነግራችሁ አልችልም ማለት ነው። ልነግራችሁ አልችልም እና ምን ነው መነሐሪያው በጣም ቦታ በነበረኝ እያልኩ ነበር ማለት ነው። እና በጣም አልጋ ደሴ ላይ በጣም ተወዷልና እና ይሄንንም ተገዛችሁ አልጋ ቤት ይሆናችኋል ዘመን እየነቃ ያው። ግን በነገራችን ላይ አሁንም እኮአልጋ የሚፈልግ ሰው ብዙ ሰው አለ። እና አልጋ ቢኖር ብዙ ዘመድ ያስቸግሮ ማደር የማይፈልግ ሰው አለ። ተሩቅ ቦታ መጥቶ እዛው አድሮ መሳፈር የሚፈልግ ሰው አለ ማለት ነውና ያው ደግሞ ሀገራችንን እና ወረዳችንን የምናነቃው እኛ ሆነን ሁሉንም ነገር እያሟላን ማለት ነው። አምታችኋል እና ይሄን ይመስላል ሀይስኩል ደግሞ በዘገጥ ነው እ የሆነ ብርሃኑ አልተመቸኝም ለቪዲዮ አይታችሁ ነው። ሀይስኩል ማዶ ላይ ያለው ምሪት ይሄ እንደምታዩት ማለት ነው እና ይሄን ይመስላል። ይሄን በመሰለ ነው እላችኋለሁ። እንግዲህ ጓደኞቼ፣ ሀገራችንን የምናነቃው እኛ ነን። ቦታው ኔ ውድ ነው ብዬ አላሰብኩትም፤ ምክንያቱም ወዲያ ሩቅ ቦታ ምሪቱ እንኳን ስምንት መቶ ሺህ ሰባት መቶ ሺህ አንድ ነጥብ የሚሉት ቦታ ስላለ ይሄ እንዲህ ቦታው መሀል እንዲህ መሆንና እንዲህ ቅርበቱ ደህና ነው ብዬ ነው የማስበው። እንግዲህ ያው የሆነኛል የሚል ሰው ካለ በስልክ ቁጥር ያሳውቃለሁ ማለት ነው። ይህን የመሰለ ቤት የተሰራ ነው። ዘምታች ይሁን እንደምታዩት። እዚህ ጋር ደሞ ምን እየተሰራ ነው ብትሉ የሚገርም ነው። ወላሂ የሚገርም አይዮ፣ ምንድነው የሚባለው? የሆነ መዝናኛ ቦታ በሸንበቆ ተከትክቷል። መዝናኛ ቦታ ነው። ባጦችን ተወዲያ የሚያምር የእል ተሰርቷል። ተወዲያ ኩሽና አለው፣ ሽንት ቤት አለው። እዚህ ደም እንድንታለው ተሰርታ ለእኔ አዲሴ ነው የሆነብኝ። አዲሴ ቤታችን መዝናኛ ቦታ መዝናኛ ቦታ ማለት ነው። እዚህ ጋር እንግዲህ ያው ፈክ ለክ ያለ መዝናኛ ነው ማለት ነው። እዚህ ጋር የተሰራው ገና እየተሰራ ነው። መናሃሪያው እንደዚህ ቅርብ ነው ማለት ነው። አሁን አሳየኋችሁ ቤት ጋር እንደዚህ ቅርብ ነው እላችኋለሁ። እና በማንኛውም በመስመር የደወላችሁ በዋትስአፕም፣ በቴሌግራም፣ በኢሞም ያለውን ነገር አሳውቃችኋለሁ። ድምጼ ሳይቀር ሳይቀርም እንግዲህ ይህን ይመስላላችኋለሁ፣ ጓደኞቼ። እዚህ ጋር ደግሞ ይሄን መሰለ ፎቅ እየተሰራ ነው የሚያምር የፎቅ ነገራችን እየነቃልን ነው። እንደዚህ ያለ አክሲዮን እዚህ ጋር እየተሰራልን ነው ላችኋለሁኝ። አለ ወይ ንቅት እያለልን ነው። እፉይታ ምኝታ ቤት አይታችሁ ነው። ሀገራችን እንደምታዩት አሸብርቆልናል ነው። ያው አልጋም ሆቴል ተሰርቶልናል ማለት ነው። እፉይታ ምኝታ ቤት ይላል። ያው እንደምታዩት ወላሂ ማሻ እንደዚህ ሆኗል ማለት ነው። እና ማሻአላህ ብያለሁኝ። ያው አልጋን ቤት እንትን ተብሎልናል ማለት ነው። ማሻአላ በጣም ነው ደስ የሚለው። ይሄ ሲያልቅ እንግዲህ እንዴት እንደማይሸበርቅ አሁንም፣ በነገራችን ላይ በጣም የሚያምር ነው አላችኋለሁ። በጣም ነው የሚያምረው። ቆጣሪ ተሰጥተታል ለምታ እና በጣም ዝምን እያለነው ነው እንግዲህ መናኸሪያው፣ ሀሪው ይሄ ነው ነው፣ ተጀርበው መናኸሪያው ነው እንዳችኋል። ይሄ የትኬት መቆረጫው ምናምን፣ ሻይ ቤቶች ምናምን ናቸው።